ስለዚህ ስምንት ዓመት በዱባይ እየሰራሽ ኢትዮጵያ የሰራሽ ግላትን እንታይና፣ ስለ ዱባይ ስናወራ ዱባይ ውስጥ ሬስቶራንት ውስጥ ስምንት ዓመት አገልግለሻል ማለት ነው። ስምንት ዓመት አገልግለሽ ከስምንት ዓመት በኋላ አገርሽ ገብተሽ ባንክ አካውንትሽ ውስጥ ያገኘሽው ገንዘብ መቶ ሺህ የኢትዮጵያ ብር ብቻ ነው? ከጣሪ ሆይ ድረስ ቤተሰብ አልነበረሽም? የሚረዳ ቤተሰብ የለሽም? ለቤተሰብ አይላክም ነበረ? ገንዘብሽ ለቤተሰብ ልልክ ሲልማ ይወስዱልሻል፣ ይወስዱልሻል በኋላ እኔ ጋ ሆነሽ ባዶ እጅሽ እንድትሄጂ አልፈልግም፣ እኔ ራሴ ለማስገባልሽ አለችኝ። እንጂ መጀመሪያው ወደ እናቴ ላክልኝ ያልኩት ምክንያቱ እናቴ ያለአባት ለተፈጀግኝ፣ የወጣሁትም ለእናቴ መርዳት ነው እንጂ ለማንም ለራሴ ብዬም አይደለም። ምክንያቱ ያለአባት ነው ያደግኩት፣ ያለአባት ነው እናቴ ያሳደገች። ለዛ ብዬን የወጣሁት ችግር የለም ለእሷ ነግሬያታለሁ። መጀመሪያ ስትወስደኝ አዲስ አበባ እያለሁ እኔ ለሰራ ነው የወጣሁት አላባት፣ ነው ያደጉት እናቴ አንድ ልብስ ለብሳ ስድስት ለኛ ያሳደገችው ያለአባት ነው ያሳደገችው። አደለም እኔ እንደጥብቅ ትክክለኛ ብሬ ነው የምፈልገው ብሬ። ግን እኔ ለሰራ ነው እንጂ የወጣሁት ለሌላ ነገር አደለም፣ አደለም በእጄ በጀርባይም ይሰራልሻለሁ ብቻ ብሬእና እናቴ መለወጥ ነው የምፈልገው። ስትቆይብኝ አዲስ ሁለት ዓመት ታስቀምጠኝ ለምናት ነበር ውሰጂኝ እያልኩ ማለት ነው። ግን እሷ እሺ እሺ እያለች ዝም ብላ አስለፋኝ ነበር ቤት ውስጥ አዲስ አበባ። እኔ ግን አንድ ቀን ያልፋና አንድ ቀን ትወስደኛለች እያልኩ በትክስት ጠብቃት ነበር። በጣም ያሳዝናል። በጣም ስለዚህ ስምንት ዓመት ነው ለእሷ ያገለገልሽው? በዱባይ አቡዳቢ ቴስት ኦፍ ኢትዮጵያ ሬስቶራንት ውስጥ ስምንት ዓመት አገልግለሻል። ያገለገልኩትም ወይተር ነበር። ወይተር ደግሞ ይሄ ብር የሚሰጠው ለራሷ ተወስድብኝ ነበር ምንም አትሰጠኝም ነበር። ቲፕ ሲሰጡሽ ሰዎች እሷ ተወስድብሽ ነበር? ቲፑ ለራሷ ነው ተወስደው ነበር። አዎ ስልክ ነበረሽ? አልነበረኝም። ስልክም የእኔ ቤተሰብ ማለት ነው፣ በህይወት አለው የለውም፣ የሚያውቁት ነገር የለም በፍጹም ተአምር የላቸውም። ምክንያቱ፣ እኔ ስመጣ አሁን ደቁሰ ነው የነባቸው። እስካሁን ማንም ሰው እኔ የኢትዮጵያ መግባቴ ማለት ነው እስካሁን ድረስ እኔ ገብቻ እንዳደለም እያዩኝ፣ ግን አያምኑም። ያሳለፍኩት ችግር ማለት ነው። ምክንያቱ በስልክ አይተው አያውቁም ሰምተው አያውቁም ምንም አያውቁም። አመት በአስ ሆኑ እንኳን እንኳን አደረሳችሁ ብያቸው አላውቅም። እኔ ግን ሳስተናግድ እዛ እያለው የማስተናግዳቸው አስተናግዳችሁ መጥቶ ለቤተሰባቸው ምግብ ወጥቶ ሲሊኩ ሲያርጉ ሲያርጉ እማየለው እማየ ብለው ሲያናግሩ እኔ ሽንት ቤት ገብቼ አለቅስ ነበር። ምክንያቱም ስልክ ሲኖርኝ እንደዛ እኔ የምደውል ነበር። ይሄ ስለሚሰማኝ ቀስ ሽንት ቤት ሂጅ። ለምን ቤተሰቦች ለምን ለምን አታስደውልሽ ነበር ማለት እሺ። ስልክ መከልከሏ ለሁሉም ሰራተኛ ስልክ ትከለክላለች አሉ። ስልክ አትፈቅድም አሉ። ይሄም ወንጀል ነው። ማንም ሰው ስልክ የመያዝ መብት አለው። እና ግን ለምን ነበር ቤተሰቦችሽ ጋር ማታስደውልሽ? አስደውይኝ አትያትም ነበር? ስደውልኝ ነው ቤተሰብ ነው የለምን ቤተሰብ ነበር እኮ ዘመድ ስለሆናቸው እኔ ደውላለሁ ቤተሰብ ጋር እኔ ደውዬ ነበር። ሰላም ናቸው ትልሻለች። ምናልባት አቡዬ ከልጆች የሰማሁት ጣቶቿን እንዲህ ብታሳይህ የምትረዳበት ሁኔታውን ላይ ይኖራል የሚል ነገር እንትን ብላ ነበር እና እጆችሽ ሁላ እንደተበላሹ ምናምን ነገር ሰምቻለሁ። ምን ያህል እውነት ነው? አዎ ስንት ነገር ነው። እጄ እግሬ ያብጦ ነበር። እጄም አሁን ድኛለሁ፣ እግዚአብሔር ይመስገን። እጄ በሙሉ አስር እጆች ግን የኔ አይደሉም። እግዚአብሔር ሁለተኛ የፈጠረኝ ነው እንጂ የኔ አይደሉም። በጣም ተበላሽቶ ነበር። በጣም ታሚሜ ነበር ማለት ነው። እዛ ታሚሜ ግን ሕክምናው ሰጅኝ ስላት ግን ነገ ነገ ነገ እያለች ምንም ወስዳኛት ታውቅም። ግን ከእግዚአብሔር ግን ዘመዴ ናት እንጂ እውነት ነው አሁን ግን ድኛ ነው። እንዲያም ይሄንን እጅ ይዘሽ እንዳትሄጂ ምናምን እያሉ ይቀምዱኝ ነበር። በጣም ያሳዝናል። ሰው እንደዚህ ሰው ላይ ግፍ፣ ጭራሽ ዘመዷ ላይ አስቡት እንግዲህ ዘመዷ ናት። በቀደም የእርስቲ የባዳዋ ሲገርመን፣ ይኸው የገዛ ዘመዷን ስልክ በመከልከል በኢትዮጵያ ደሞዝ አስር ሺህ ብቻ በመቅር የእሷ ለነገሩ አስር ሺህ አይባልም በነፃ ነው ያሰራቻት። ምክንያቱም ስምንት ዓመት ሬስቶራንቱን ስታገለግል ኖራ ኢትዮጵያ ከገባች በኋላ መቶ ሺህ ነው ገ አካውንቴ ላይ እያለች ያለችው ምን አልሽኝ? እናቴ ሬስቶራንት ቤቷን ታሰራኛለች። ሬስቶራንት ብቻ አደለም የሰራው የሰራው ራሷ የሚማሩበት ቤት እኔ አጸደዋለሁ። እኔ ሁሉም ነገር አድርግለዋለሁ። ልብሶቹ ደግሞ በሳምንት አንዴ በቀበቱ ተኩሳለሁ። ሁሉም ነገር እኔ ነበር የምሰራላት። ይሄ ሬስቶራንት ደግሞ አይተሸዋል። ሁሉ ነገር እኔንም ስራው የነበረው ምክንያቱ ሁለት ወይተር ነበርን አንድ አመት ማልሆነች አንዷ እንደዚህ ላከቻት። ሁሉ እኔ ቡና ሰራ ነበር ቡና ማፈላውን ኔ ሻ ማፈላውን ኔ ወይተርም ሰራው ኔ ምግብ ምግብ የማወጣው ኔ ይሄ ካሸርም ስራው እኔ ነኝ። ሁሉ እዛ እኔ አሁን ያየኝ ማለት ነው። ሁሉ ነገር ይመሰክራል። የሚያቀኝ ማለት ነው። ስንት ሰዓት እንደምንሰራ የነበረ እዛ ያየኝ ሰው ያቀ እረፍ የለሽም እንዴ? ምንድን ነው ይሄ? ምን ስንት ሰው ነው? ያን ነገር ነበር ግን መናገር አልቻልኩ። ምክንያቱም እንዳትናገሩ እንባላለን። ከተናገርኩ እኔ ነው ስንት ነገር የሚደርስብኝ ማለት ነው። እኔ መጀመሪያ ስገባ መጀመሪያ ስገባ ከዚህ ስትወስደኝ ማለት ነው ከልጆቹ መሳቅ አይቻልም፣ ከልጆቹ መውራት አይቻልም ስትለኝ በጣም ደነገጥኩም። እንዴት ከእሷ ወይ እንዳትናገሪ እስከ እሱ እንደዚህ ስትለኝ በጣም ደነገጡ። ምክንያቱም እኛ ቤት ምንም ባይኖር ቆልበል ተናድረን ፍቅር አለ፣ ሰላም አለ። ግን ሰላም ነው የምተሰጣኝ የነበረው ከልጆች ጋር ምክንያቱም መጨመሪያ ነው። እኔ ማን ወጥቼ አላቅም ከቤቴ ከቤቴ ወጥ ስምንት ዓመት ሙሉ እሷ ጋር ስትሰሪ የትም ሄደሽ ሱፐርማርኬት ሄደሽ ቤተክርስቲያን ሄደሽ የትም ሄደሽ አታቂም። በሱፐርማርኬትማ የእሷ አቃል አመጣ እሄዳለሁ። ቤተክርስቲያን አትወስደን ምሳ ግን ሁሌ ቤተክርስቲያን ነው የምትሄደው። ሁለተኛ ለመስለሱፐርማርኬት ቤድ ሱፐርማርኬት ቤድ ሳት ሰው ስታገኝ የሚደርስብሽን ነገር ለምን እንደመናገር አልሞከርሽም? ኢትዮጵያውያን ስታገኝ ሰው ይነግሩባታል። ምክንያቱ እሳ ሁሉ ሰው ነው የምታውቀው፣ በብር ነው የምታምነው። ይ ደግሞ ሰርቼ አንድ ገው ብሬ ደግሞ በዚ አገርስ የሚገባልኝ ነው የሚመስለው። ብቻ የማስበው አገር ሄጄ ባለኝ ብር ሰርቼ መለወጥ ብቻ ነበር የምፈልገው የነበረው፣ እንጂ ወጣ ነበረ። አቡዬ ልኬ ልሻ አለው ቶታል አካውንቷ ላይ የገባው አካውንት ተከፍቶ አካውንቷ ላይ የገባው አሁን ገብቶም የወጣው ማለት ነው። ቶታሉ 8242 እኬል ይሻለው 8428 ብር እሱ ዴቢቱ ነው ክሬዲቱ ነው አሁን አካውንቷ ላይ ያለው። ምን ያህል እንደሚያሳዘን እንግዲህ እዩ። እንዴት ብላ እንደላከች እህተኛ አለ ቦይስ ማለት ነው። ስመጣ አውጥታለች። ስመጭ ቀበለኝ ነገር የለም ተቀበያት ብላ ለእህቴ ትመጣለች። አላለች፣ ምን አላለች? ልክ እንደ ከቤቷ እንዳወጣች መጥታለች ብላ ላከቻት። እሷ ደግሞ ስልክ የለኝ፣ ምን የለኝ፣ በሚታግኝ ያገኝሁት ስንትላ ሰዓት እዛ እንደዘርኩት አንድ እግዚአብሔር